ሹፌ መዳም ቅመም ይታልሽ። አረ ጭራሽ አዝሏታል ዛሬውማ፣ ማለት ነው በቃ። አረቦች ሲያፈቅሩ እንደዚህ ነው፣ ሲያገቡ እንደዚህ ነው። እንደዚህ ያድር። በቃ ጅል ነው እንደሚሆኑት፣ ልጅ ነው የሚሆኑት፣ በቃ ሲያፈቅሩ፣ ማለት ነው። አረ ባባ ዛሬ በቃ አዝሏታ ጭራሽ። አረ በለ፣ ሹፌ መዳም ቅመም ምን ያዝናንቶኛል። ኩዌት ነው ይሄ ሁሉ የሚሰማው ነገር። ባለፈው ሳውዲ ሰምተን ነበር፣ አሁን ደሞ ወደ ኩዌት ሰምተናል። ማሻአላ ይስፋ በረከቱ ይድረሳችሁ። ያላገባችሁ ሀሳቡ ያላችሁ ማለት ነው። እና አሰላሙ አሌይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ፣ እንዴት ናችሁ? ሰላም ብያለሁ ሁላችሁም በያላችሁበት። ሰላምታ የደረሳችሁ ሁላችሁንም አመሰግናለሁ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። ይህም ቪዲዮ ደግሞ ላይክ ካላረጋችሁ ቆንጆ ቪዲዮ ስለሆነች ላይክ አርጓት በደንብ ይታይልኝ ማለት ነው እና ባባ ዛሬ አይቼው እኔ በቃ ገርሞኛልም ደስም ብሎኛል። ደስ ያለኝ ነገር በቃ ይቺ ቆንጆ እንደዚህ እያፈሰች በቃ ሳውዲ በረከታቸው እየደረሰ ነው። አሁን ደግሞ ወደ ኩዌት ሂደዋል። ኩዌት እንደዚህ አዝሎልናል፣ እስከነ ልብሱ ሪፎርሙን አስከብሮልናል ማለት ነው። እንደምታየት ቆንጆ ነው፣ አምሮባታል። ሪፎርሙ እንደዚህ ማማሩ ለራሱ እሷ ላይ ታይቷል ማለት ነው እና እንደዚህ ተታዬ በቃ አፍሪካውያን ይህን ያክል ቆንጆ ናቸው፣ ይህን ያክል ጣፋጭ ናቸው የሚባለውን ይታወቅልናል ማለት ነው። የምሬ ነው ጣፋጭ ናችሁ። የምሬ ነው ምላችሁ፣ በቃ እንደዚህ አረብን ጅል ካረጋችሁ በፍቅር ምንም የሚያቅታችሁ ነገር የለም ምንም። የመዳም ቅመም ጀግና ናት። በየሄደችበት ጀግና ናት የምትባለው ለዚህ ነው። ይሄም እውነት ያርገው። ያላገባችሁም መብሩክ፣ ደስም ያላችሁ መብሩክ በሏት። ያላገባችሁም በረከት ይድረሰን፣ ያንቺ በረከት ይድረሰን በሏት። ይበላችሁ እንግዲህ በረከቱ ይድረሳችሁ ማለት ነው። ምክንያቱም ቢያንስ ብዙ ኃላፊነት ታነሳላችሁ ማለት ነው። ብዙ የሚንገላቱ ኢትዮጵያውያን አሉ፣ እነሱን በኩራት እነዛ ሁሉ የሚንገላቱ በቃ ሌላ እናንተ በስልክ ነው የምታዙት የሚንገላቱ እህቶች አሉ፣ እነዛን አስነሱልኝ አለቅ ወንበር እናንተ እና ባይ ብቻ ደስ ብሎኛል። በረከቱ ከሳውዲ እንግዲህ በደንብ ተዝናንተው ሳምንት አልሆነውም ተዝናንተው ነበር። አሁን ደግሞ ኩዌት ይሄንን ሰምተናል። ማሻ አላህ ማሻ አላህ ብያለሁ እና እንግዲህ እስኪ አረቦችን ማግባት ለምትፈልጉ ያው እንግዲህ በረከቱ ይድረሳችሁ ይዝችልሽ ደሞ የሀገራችን ልጅ ይግደለን ካላችሁ፣ ደግሞ ወደ አገራችሁ መታችሁ ከነ ክብራችሁ ሀገራችሁ መታችሁ ሳትነካኩ፣ እነዚህ ነጫጭ ጋ ሳትነካኩ ወደ አገራችሁ ልጆች ማግባት እና እንግዲህ ደግሞ ለገንዘብ ሀብታም ሆናለሁ ቤተሰብ ይንቀይራለሁ ምናምን ካልሽ፣ ምንም ነገር አቅትሽም። የመዳም ቅመም ማንም ምንም አያቅትሽም። በቃ ከማንም በላይ የመዳም ቅመም ሸቃሊት፣ ምንም ነገር የሚያቅታን ነገር የለም። ታሳካዋለች ምክንያቱም አገሬን ለወጣለሁ፣ ወደ አገሬ ላይ ሄዳለሁ፣ አገሬ ላይ እሰራለሁ። ምጤ ከሆነ አገሬሽ ልጅ እዝሁ ደግሞ እኔ መክርሽ ካገርሽ ውጭ እንጃብቻ እኔ እንጃብቻ እኔ እንደው ግራ ይገባኛል፣ ገባኛልና ብቻ እንደው ደስ ይላል እና ልጅቱ እንደ ታያቸዋት አጥቃሽ ትናታ ታምራለች። ብቻ እንደዚህ አደባባይ ላይ እንደዚህ መታቀፍ፣ እንደዚህ ማዘል ፈገግታ ብቻ። በረከቱ ይደረሳችሁ የሀገሬ ልጆች። ብቻ ደስ ይላል። ምን ያክል ጎበዝ እንደሆናችሁ ያሳያል። ሪፎርሙም ክብር አገኛኛችሁት በዚሁ በዚሁ ልክ እናንተ ተከበራችሁ። ማሻአላ፣ ምንድነው አሁን ይሄ? የመዳም ቅመም ልብስ ና፣ የሰራተኛ ልብስ ነው ይሄ ልብስ። ኩሽና የምሰራበት ልብስ ነው ይሄ ልብስ ይሄ ልብስ። ክብር አገኘ ማለት ነው። ማሻአላ ምን ያክል ክብር እንዳለ ምን ያክል ክብር እንዳላችሁ፣ ምን ያክል ጀግና እንደሆናችሁ፣ ምን ያክል ምን ምንም እንደምታሳቁ ከአሁን በኋላ መዳምም እንግዲህ ፊቷ እንደሚጠቁር ያሳያል። ይሄ ነገር ያሳያልኩ የምሬ ነው። መቼም ታ ከእነሱ ተርፎ ነው ወደኛ የመጣ አይደል? ይሄ ቪዲዮ እና የመዳም ቅመም እንግዲህ መቼም አታምነሽ። ማንችን ፊቷ እንደጠቆረ ነው አይኗ እንደቀላ ነው የምታይሽ። እና ምን ልበላችሁ ጠንቀቅ በሏት የራስሽ ጉዳይ በላ እና ባባ ይህን ያክል ነፍራቆች መሆኑ አሁን አውቁት። ምን ያክል እንደተንበረከከላት ምን ያክል እንዳለቀሰላት ያሳያል ይሄ ቪዲዮ። እንዴት ነው የሚያቅፋት፣ እንዴት ነው የሚያዝላል፣ እንዴት ነው በስስት ነው የሚያ እሷን በስስት ታያለች። ብቻ ለገንዘብ ይሁን አፍቅራ ይሁን እውነት አፍቅራው፣ ብቻ ያው አዱንያን ለማሸነፍ ይመስለኛል። አንዳንዶች አሉ ቢያንስ ገንዘብ ጥላች አለ አይደል? ገንዘብ ምን ያክል እንደ ብዙ ግፍ አድርሶባት ይሆናል ገንዘቧ ገንዘብ ያንን ለመበቀልም ለገንዘብ ብላ ብታገባም ሊኖር ይችላል፣ እውነት ማፍቀራው ሊሆን ይችላል። እኔ ማፍቀሯን ሳይሆን ማለት ነው መውደዷ ማግባቷን ሳይሆን እኔ ደስ ያለኝ ሪፎርሙን እንደ ከነ ሪፎርሟ መጨጎሏ ነው ደስ ያለኝ፣ ወላሂ። ለዛ ነው እንጂ በቃ እኔ እንደዛ ገባች አላገባች አይደለም። ግን እንደዚህ ሪፎርም ክብር ሲኖር በጣም ነው ደስ ይለኝ። ብቻ ደስ ይበላት፣ መብሩኩ ለጂ ከበጂ። እንግዲህ እስኪ ልጅሽንም ጣል ታደርግብናለሽ ወይ እህት ታለው። ወደኛም እንግዲህ በረከቱ ይድረሰን እንጂ አይደል? እና በይ ብቻ ደስ ይላል። ሁላችሁም እንግዲህ ራሳችሁን ጠብቆልኝ የመዳም ቅመሞች ሁላችሁን እናመሰግናለን። መልካም ስራ ይሁንላችሁ። እናንተ ወላይ በጣም ጀግና ናችሁ። መልእክተኛው ትናንትና ምን አለ መሰላችሁ ከጎን ያሉት የመዳም ቅመሞች ናቸው አለ ወላይ። መልእክተኛውን ታውቁታላችሁ፣ ትናንትና ሰይፉ ላይ ፊቱን ያሳየው ሰውዬ ማለት ነው። እና የመዳም ቅመሞች ከኔ በታች ነው የሚሰሩት፣ ግን እነሱ ለኢትዮጵያ ሕዝብ በቃ በጣም ይረዳሉ፣ በጣም ያዝናሉ፣ በጣም ከኔ በላይ ደስታ የምሰማቸው እነሱ ናቸው አለ። እና እናንተ በየሄዳችሁበት ስማችሁ ይነሳል። በጣም ነው ደስ የሚለው በክፉም በደጉም ማለት ነው። እና እንደዚህም አንዳንዴ ደስ ሲል በጣም ደስ ይላል። እንደዚህም ስናይ በጣም እንኮራባችኋለን። እና ኑርሉን። እንግዲህ ያው ዛሬ ቪዲዮ ይህን ይመስላል። ደስም ስላለኝ እናንተም ያው ላሳያቸው ብዬ ነው። ብቻ አንዳንድ እኔ ግን አላመንኩትም ቪዲዮን ሳየው ማለት ነው ብቻ ላምነው አልቻልኩም። እንደዚህ ሊያዝላት ይችላል ወይ? እንደዚህ ሊወዳት ይችላል ወይ ምናምን ብዬ አላመንኩም። ግን ብቻ የሆነ ኤአይ ምናምን ይመስለኛል ይሄ ቪዲዮ የሆነ ቅንብር ምናምን ይመሰለኝ ብቻ ከሆነም ጥሩ ነው። ውለጅ ክበጅ መብሩክ በረከትሽ ድረሳቸው። ላለገቡት ለሚያስቡት በረከት ድረሳቸው። ቆንጆ ተሆነ በነገራችን ላይ አግባቸው ምንም ያክል ይሄን ያክል አላህን ነው ቢፈሩ እና ሁላችሁም ቀጣይ ቪዲዮ እንገናኛለን። አመሰግናለሁ። አላብዛባችሁ። ይህ ቪዲዮ ሼር ስለምታደርጉልኝ አመሰግናለሁ። ሼርም አድርጉልኝ። ወላሂ ምንም የማይከፈልበትም። ስለዚህ አመሰግናለሁ። ቀጣይ ቪዲዮ ደግሞ እንገናኛለን። መልካም ጊዜ መልካም ስራ ይሆንላችሁ። አመሰግናለሁ።